አንተን ብትወድከ አዩ እስካሁን ድረስ ትወልድልህ ነበረ። አትወድክም። እያት ስታገባት ወፈር ያለች ልጅ ፊቷ የሞላ ቆንጂዬ ነበረች። አሁን እንደዚህ ምትፈልገውን የሰጣት ብር እያገኘች በልታ ጠጥታ ያልወፈረች ሴትዮ ለአለመውለድ መርፌ እየተወጋች ነው። የከሳችሁ ያስከሳት መርፌ ሆነው እያሉ አሁን በቃሉ ጓደኞቼ ሲወጉ፣ ይሄው እዚህ ና ዚህ ነው አደለ? የሚወጋው ደግሞ ዝም ብለ ሶስት ሚሊዮን አራት ሚሊዮን አካውንት ውስጥ አርገት በሚሴጅ፣ አሁን ራሱ ጥልቅ ቢል ጥልቅ ቢል ልጁ ታረገዘ ማለት ነው። ሶስት ሚሊዮን አራት ሚሊዮን አካውንት ቢገባ ታረግዣለች። ብሩ ነው እንደሚያስረግዝሽ ልጁ ራሱ የማይመጣው ለምን እንደሆነ ብሩ ነው እንደሚያስረግዝሽ ልጁ ለምን እንደማይመጣ ታውቃለሽ? ሱመያ አሁን ወደ ሱመያ ልመለስና፣ ጠይቄሽ ነበር። ይሄን ሁላ ልፋት እኔን ማድከም የፈለግሽ ለምንድን ነው? የመን ነኝ አልሽ። የመን መጣሁኝ፣ ከዛ ተከትዬሽ መጣሁኝ። ፍለጋ ሮጠሽ መጣሽ፣ ከና አዩ ጋርም የተፈጠረውን አየን። ጀሚላም ጠፋሽ፣ ተመለሰች። እሽ እሱ አለፈ ሁሉም ነገር እና አንዋርም ከሚስቱ ተጣላ፣ እሷም ሄደች ይሆነሽ ትሂድ ሄደች ትሂድ ችግር የለው ግን አንቺ ሀሳብሽ ምንድነው የምትፈልጊው ነገር ምንድነው ንገርኝ አልኩሽ ልጆቼን አሳይም በቃ እንዴት አድርገ የማየውሽ የመንድረስ ድረስ መጣው አላሳዝንሽም አንቺ እሺ አንቺ ከነገ አትኑሪ አትኑሩ አንዴ ብቻ ሊያቸው በአካል ሊያቸው አንዴ ብቻ አንዋር ሲነገረኝ እንደውም ጀሚላ አንዋር አይታ? አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ፣ ያላችሁ በሰላማችሁ ብዝት ይበልያል። እንግዲህ ከአዩ ጋር ተመልሰን መጥተናል። እስኪ ሰላም በያቸው አዩ። ሰላም ሰላም፣ እንዴት ናችሁ የተከበራችሁ ተመልካቾቻችን። እንግዲህ ጥያቄዎች እጠይቅ ጥያቄ ላንቺ አለኝ ተብሎ እንደዚህ ያው ትምህርት ቤት ሳልት ወይ ትምህርት ቀርቼ ቤት ውስጥ ጥያቄ ልማንድስ ቁጭ ብያ አ ትጠየቅ። አንቺም በህግ ምትጠየቅ ብዙ ጥፋቶች ሰርትሻል። እንግዲህ የተመልሰ መተናል ከየት የመመልስ በኋላ ው ግን ላይ የሰራትን እንትን ያያችሁት ቪዲዮ አዩ መተን ስርፕራይዝ አርኳት። እስኪ ሁሉ ጊዜ በረንዳ ላይ እና መንገድ ላይ ነው የምንሰራላችሁ ቪዲዮ። ቤት ውስጥ ትንሽ ብርሃን መብራቶች በደንብ አልተገጠው መስለ፣ ጥግጥግ ላይ መብራቶች አሉ። ትልቁ መብራት መሀል ላይ አለ፣ ግን ቪዲዮ ሲቀርት ዚህ ብዙም ደስ አይለኝ፣ ጨለም ይልብኛል ለዛ ላይትም ተጠቅመን ላይትም እያለ ብዙ ላይ ትፈልጋል። አንድ አይበቃውም። ሙቀቱን ደግሞ አልቻል ነው። ስለዚህ ነው በረንዳ ላይ ብዙ ጊዜ የምንቀርጽላችሁ። ዛሬ ደግሞ ቤት ውስጥ ገብተን እየቀርጽላችሁ ነው። ማን ነው ከየመን ተመልሼ የመጣውኝ፣ ከመጣሁ በኋላ ያው ከአዩንም ረኮትን ቪዲዮን ዲሌት ብታደርግ ካሜራውን ልሰብርብን ነበር። ስትሮጥ የነበረው እሷ ለካስ ምትረወጠ ጥፋት። እኔ እኮ ምንም ብታጠፊም እኮ ያው ጥፋት እንደምታጠፊ እያወቅሁ እፈትንሻለሁ። ሁሌም ፈትንሻለሁ። ዘረሽ እዛው ነሽ ተሳስተሽ። አንቺ ሁልጊዜ ከሰው ጋር ስትገናኝና ስታወሪ ለምን በልኩ አታረጊውም? በኪሎ ለምንድን አይደለም ሳይጭ እኔ ደግሞ በጣም ያናደደኝ ይሁን ለአንተ ተቆርቋሪ ይመስላል። ሺህ ትንሽ ነው የምትለው ትንሽ ከሆነ እሱ አታረገለም። እኔ እኔ ብር ወዳለሁ። ሰው ምን አልወድም፣ በደንብ ነው የምወደው። ብር በቃ ብርም በወድ አንተ እንጠልቼ አይደለም። ብር እኔም ለቀኩት ቪዲዮን እና አንቺም እንትን አልሽ። ለጠየቀሽ የመጣሁት እሱ ብቻ አይደለም። ግን ለምን ዋሸሽኛ? እኔ እስመጣ ታዲያ መጅልሱን ልሸጥ፣ እነዚህ መጅልስ ልሸጥ፣ ቤት ያለውን ዕቃ ልሸጥ፣ አይደል እኔ አካውንትሽ ውስጥ በርካታ ያለ ብር በፊትም ነበረሽ? ባለፈው ስቴጅ 800 ሺ አስገብቼልሻለሁ። እኔ መናገር አልፈለግኩ። ወደ ድሬዳዋ ሄድሽ ጨረስኳልሽ። ደግሞ ለሱመያም ከዛ በላይ አስገብተኝ። ለእኔ 800 ሺ ምንድነች? ችግር አለው ለሱመያ ከዚህ በላይ ያርጋላል። ለእኔ 800 ሺ ማለት እኮ ለእኔ የሁለት ጫማ ውድ ውድ ጫማ ይገዛል። በሁለት ጫማ አንቺማ ውሎሽን እኮ አየሁኝ። አንቺ የምትይበት ጸጉር ቤት እና ጥፍር ቤት፣ ሜካፕ ቤት እና ሙቀቱ ቤት ስንሰራ

እና ገባሽ ለአንቺ መቶ ሳስገባ ለእሷ ሶስት መቶ ምክንያቱም እሷ ከልጆች ጋር ነች ብዙ ነገር አለባቸው ብዙ ጫ አለ አንቺ ከምታስገጥሚው ጥፍር ከምታስገጥሚው ወገብ ነው ወገብች ላይ ራሱ የሆነ ነገር ማስገጠም ጀምረሻል ምን ታስገጥሚው ይሄ ፀጉር ነው ብዬ አላሰብም እኔ ከብደቱ ይከብዳል እኮ አንቺ ይሄ ነገር ምንድን ነው ቆይ ቆይ ላሰማቸው ዛሬ ያየሁትን ጸጉር ነጋ ላይ ነው። አዩ ራሱ መስሎኝ በግድ መብራት አብችም። ዛሬ አየወት ሰራች ፀጉር ሌላ ነው። ማታ ጠዋት ስትነሳ ሌላ፣ ከወለቀ በኋላ ሌላ። ከለሩ ወይ ቡኒ ይሆናል ወይ ቀይ ይሆናል። ነገ ደግሞ የተለያየ አዩ፣ ነገር ፀጉርሽ እያረግሽው ነው። ቆንጆ ረጅም ፀጉር አለሽ እያልኳት ሌላ አምጥታ ምን እንደምጠቀም ብቻ አላውቅም። የምታስገጥማቸው ነገሮች አሉ የሚከብዱ። አንድ ሚስት ለባሏ ትመሪባል ትምህርት እኔ ገጣጠመሽ አይደለም፣ በራስሽ ማለት ታጠቢና ተቀባቢ አለ ሳይ ዳባ። በነገራችን ላይ በረንዳ ላይ ድምፅ ከገባባችሁ እንግዳለን በረንዳ ላይ እንግዳም ስላለ ነው ዛሬ ብቻ። ሞቀን ብለው ወጡ። ከገጠር ስለመጡ ሙቀቱ ውጭ ነው የሚቀመጡት እና ብሩን ምን አረግሽ? ምን ምን እንደገዛሽ ብቻ ነገር የለም። ሪዷ ሄድሽ ያሲን ባቡር ላይ ነበር።

ከመቃብረን ፍቅር እስከ መቃብረን ድጋሜ ይሰራልኛል። ፍቅር እስከ መቃብር ሲሆ ፍቅር እስከ ባንክ፣ ፍቅር እስከ አካውንት ያንቺማ ፍቅር እስከ ባንክ ብዙ ነገር ነው። ሌላም ብዙ ሰዎችም አንተ አታውቅም አትነቃ ወይ እያሉኝ ነው፣ ህዝቡ ፊት ለፊት ይሄኑ ላይ ያላወኩን ያልሰማሁ እንዳይመስላቸው። አንቺ እኔን አጃጅለሽ፣ እንደምትኖሪ አሞኝተሽ፣ እንደምትኖሪ ለጥቅም ብቻ እንደምትፈልግኝ ነው የሚያውቁት። አንቺ የምትፈልጊው ገንዘብ ነው፣ ቤት ነው ምናምን። ጭራሽ ሚስጥርም ሲነገረኝ ጠብቃት ብቻ፣ የሆነ መኪና ስገዛና ቤት በስሟ ምናምን ከተገዛ በኋላ ጥላክት ትሄዳለች አሉኝ። ይሄ ነገር እውነት ነው? ለጥቅም ነው የምትፈልጊኝ ወይስ እውነተኛ ባሌ ነው ብለሽ ነው ከኔ ጋር መኖር ምፈልጊ ወይስ እየተባለ ነው እስክታገኝ ብቻ። እኔ እኮ ለጥቅም ብፈልግ ለምንድን ነው እሱ ሶስት መቶ ሺህ አራት መቶ ሺህ ለደላላ ሰጥቼ በባህር መጥቼ ባህር ውስጥ ልሞት ይችላሉ እዛ መጥቼ ልሞት ይችላሉ አይደለ? ለምን እኔ ለምን ብሩን አግኝቼ መሞት ምን ያደርግልኛል? ለምን መጣለሁ አንተ ጋ ብር አውጥቼ ለምን መጣለሁ? እኔ አንድ ሚሊዮን ሁለት ሚሊዮን ባጠራቅም እኮ ደማ ውስጥ እኮ የሆነች መቶ አምስት መሬት እኮ ትገዛልኛለች። ለምንድነው ደላላ ከመጀመሩ 300 ሺህና 400 ሺህ የሚከፈለው? ዋሸሽ ደላላው ዘመድሽ ነው ወይስ ምንድነው? ዘመድ አይደለም ደላላ ከ ብትሄጂ የድረስ እስከ ሳውዲ ነው ሳይድ ደላላው እኔ ዘመዴ አይደለም ያለት ያሱ መጠየቅ ትችላለህ። ገባ አይደለ እ ለዚህ ላይ ሰው እያወጣን ነው። በቃ በደንብ አንተን እንደምፈልግ ካውቀው እነሱ ብር እየጨመሩ ነው የሚነግሩ ጀልባ እስኪሞላ ህዝብ ያው በህገ ወጡ ስለሆነ የምንሄደው እነሱ እስኪሞሉልን እስከ አንድ ሳምንት ሁለት ሳምንት ትቀመጫለሽ፣ አልጋ ይዘሽ። እኔ የግማሽ ሰው ከፍላለው እንዳልኳቸው ግማሽ የጀልባውን ግማሽ ከፍለሽ ስትሄጂ ልቻገሪ። እኔ ባህር ላይ እና ማን ይከለክለኝ? በታሪ በባህር የሚሞላ ሰው ጠፍቶ ነው እንደዛ ሚሉሽ አሉ። አንቺ ስትያቸው በዛ ሲስተም ሊበሉሽ ነው እንጂ ሰው ሁሉ ሞልቶ መሄጃቸው ነው። አንድ እሱ ብሩ እንኳን ይቅር ብሩ ይቅር። እሺ ችግር የለውም እኔ ሀምሳም መቶም ላወጣ ችግር የለውም። ብር ከፈለኩ እኔ እኮ ነፍሴ ከሌለች ያን ብር አልጠቀምም። ምን ያደርግልኛል? ከፈለኩ ኮ አንተ ስም ወጣብቄ ኮ ውርስ መውሰድ ይችላል። ሚስቱ ነው የሚገባካ አይደለ? ይሄን ሁሉ ጥምዝ ዝም ይላል። ብር ትወዳለች ለምትሉ በደንብ ነው የምወደው ብር፣ በደንብ ሳይዲን በቃ ብር ወደዋለሁ። በቃ ብር መወደው ግን ከአንተ ብሩን አስበልጭ፣ አይደለም ገባክ። ብር ከአንተ ጋር ስኖር ራሱ ብር ከሌለ ምንም ነው፣ ወጥቼውን ነገር መግዛት አልችልም። እኔ ደግሞ ይሄ ዝም ብሎ ሱቅ ቄጂ የሆነች ሆነሽ ነገር ገዝቼ መቀመጥ አልፈልግም። ገባክ? ወጣትነቴ ሳላጣጥም ነው ዝም ብዬ የገባሁት። ስለዚህ ማጣጣም ፈልጋለሁ። እሺ ይሆንልሽ። እኛ ለማጣላት ነው። ጠላት ነው እንደዚህ የሚያወራው። ሌላም ጠቅስ ጥያቄ አንተን ብትወድከ አዩ እስካሁን ድረስ ትወልድልህ ነበረ። አትወድክም። ያት ስታገባት ወፈር ያለች ልጅ ፊቷ የሞላ ቆንጅዬ ነበረች። አሁን እንደዚህ የምትፈልገውን የሰጣት ብር እያገኘች በልታ ጠጥታ ያልወፈረች ሴትዮ ላለመውለድ መርፌ እየተወጋች ነው የከሳችሁ። ያስከሳት መርፌ ነው። መርፌ እየተወጋችን የከሳችሁ። የወሊድ መከላከያ መርፌ እየተወጋች ነው። ለዛ ማትወደው እኔ መድኃኒት እኔ መርፌ ጦሴን ይዞት ሂድ። እኔ ቢችን ለአንተ መንታ መንታ ዱብ ዱብ ዱብ ዱብ ዱብ። እኔ እኮ አንድ ዶክተሩን ሂጅ ሳማክር ጭንቀት ነው እንዲያረጋሽ፣ ጭንቀት ጭንቀት። አንተና አካውንትሽ ሙሉ ነው። አንተና ደሞ ልጆችን እስክታገኝ ለእነ ጀሙ እንደ እብድ ወጥቼ እሱማ እያነጣለች አይደለም፣ በእኔ ንዴት ቢያንስ እናቷን እንዴት ነው እንዲመሰድብኝ ብላ ተናደድ ልጆችን ይዛል እንድመጣ ያንተ ጭንቀት ነው እዚህ ሁሉ ያደረሰኝ እንጂ፣ እኔ ዛሬ ዛሬ ከፈለክ ሄደህ አስመርምረኝ። እቺ ልጅ መድኃኒት ወስዳለች ያለች ብለህ ቤት ይታወቃል አይደለ እ ብወገፍም ወይ እዚህ ወይ እዚህ ነው አይደለ። ያው ይህ ቦታ ቦታውን በመናወቅሽ ሉ ጓደኞች ሲወጉ ይሄው እዚህና እዚህ ነው አይደለም የሚወጋው። እዚህ ደግሞ ከተጠራጠር ካኪ ቤት አንተ የምታውቀው ጓደኛ ጋር ከፈለክ ይዘህ ሄደች ልመዳን ይጠቀማል ብለህ አረጋግጥ። የከሳችሁ የእናንተ ስድብ ነው፣ የእነሱ ስድብ ነው። ሌላ የሚያከሳኝ በቃ ሌላ ምን አለ ደግሞ? አልሀምድሊላህ አልከሳሁም። እኔ በዚህ ሀሳብ አንቺ አስበሽ ተጨንቀሽ ለእኔ ልጆች እንዲገኙ ተጨንቀሽ ከሳሽ። ምግብ አልበላ አልጠጣ አልበላ እያየህ ሌላ ጥያቄ የላቸው። ጠላት ይሄ የጠላት ነው ማለት እሺ፣ ይሁን። ሰው የለም ምን ለማን ነው ዝም ብለን ሚሊዮን ሚሊዮን አርገት አሁን ራሱ ማለት አይደለም ሚሊዮን ሚሊዮን ለምን እንደሆነ በምን ታሳድገኛለች እንደዚህ ሰይድ ከሀገር ወደ ሀገር ጥሏት እየሄደ ምመጣ ራሱ በምን ታሳድገኛለች ብሎ ተጠራጥሮ ነው የሚመጣ። እራሱ እስቲ ዝም ብለህ አንተ አካውንት ውስጥ ክተት። አንቺ የምታስብ ሆንሽ ውስጥ ባለው ልጅ ነው እምትል አለ እንደ ልጅ ጭንቅላትሽ፣ ልክ እንደ እስኪ መስል የሚያስብ ክተት፣ እና ብር እንዴት እንደማይረግ ብር ሲገባ ታርግጃለች። እኔ ደግሞ ብር ሶስት ሚሊዮን አራት ሚሊዮን አካውንት ሲገባ የምትተኝ እዚህ ቀብረሽ የምትሄጂው ይመስል እኔ አልቀብርም። አንተ ተነስቼ ብሩን እንዳልጠይቅሽ አ- ችግር የለውም አንተ ብቻ ብሯን አንተ ብቻ ብሩን አስገባና አዩ እንደምታረግዝ እና እንደማታረግዝ ያን ያሳያሉ ተነች ከቀብረሽ በኋላ ላይሽ ብሩ እጅሽ ሲገባ ትቀብርኛለሽ። ብቻ እኔ ብር ማመጣው ነገር የለም። ሌላ ነገር እሱማ ብዙ ነገር ነው ያለው የሚባለው ግን ብቻ ያው እና አሁን የመጣሁት ትንሽ ከአዩ ጋር ይህንን ምስል ተጨዋወተን። ብዙዎቻችሁ የሚጨንቃችሁን አላየም አላሰብክም በውስጥ በኩል ጭቅጭቅ ያደርጋችሁ ስለሆነ ጥቅም ፈልጋ ነው ምናምን ብር ፈልጋ ነው ትላላችሁ። ብር ይጠፋል። አብረን በልተን እናጠፋዋለን። ትንሽ ብታገኝም ይጠፋል። ያው ነው እና ስለ ልጅም ጠይቂያታለሁ ያለሁት ነገር መልሷም ይህንን ይመስላል። ስለዚህ አሁን የፈለግኩት ሱመያ፣ አሁን ወደ ሱመያ ልመለስና ጠይቄሽ በነበር ይሄን ሁላ ልፋት እኔ ማድከም የፈለግሽ ለምንድን ነው የመን ነኝ አለሽ የመን መጣወኝ ተከትየሽ ተከትዬሽ መጣወኝ ፍለጋ ሮጠሽ መጣሽ ከነአዩ ጋርም የተፈጠረውን አየን ጀሚላም ጠፋች ተመለሰች እሽ እሱም አለፈ ሁሉም ነገር እና አኗርም ከሚስቱ ተጣላ እሷም ሄደች ይሁነሽ ትሂድ ሄደች፣ ትሂድ ችግር የለውም። ግን አንቺ ሀሳብሽ ምንድን ነው? የምትፈልጊው ነገር ምንድን ነው? ንገሪኝ አልኩሽ። ልጆቼን አሳይኝ በቃ። እንዴት አድርጌ የማይወሽ? የምን ድረስ መጣው? አላሳዝንሽም አንቺ በሻ። አንቺ ከነጋት ትኑሪ አትኑሩ። አንቺ ምን ነው? ስማት አንዴ ብቻ ሊያቸው ባካል፣ ሊያቸው አንዴ ብቻ። አንዋር ሲነገረኝ፣ እንደውም ጀሚላ አንዋር ናይታ አባቷ መስጃፍ ውስጥ ባባ አለችኛል መላጣ ተመሳስሎባት ግን ይሄን አድራስታ በቃ አለ አይደል፣ አስቢ። እሷ እንደዛ ባባ ካለች ትንሽዬዋ ምን ትሆናለች? ያገኘችውን ወንድ በደንብ ስለማታቅ አባቷን ገና ትንሽ ሁለት ወር ልጅ ስለነበረች ያገኘችውን ወንድ ባባ ባባ ስትል እራሱ እኮ ይከብዳል። የሰው ልጆች ያለው አባታቸው አጠገባቸው የሌለ የገባውን ወንድ በሙሉ ባባ አፋቸው ባባ ነው የሚጠራው። ስለዚህ ትንሽ አያሳዝኑሽም? ምንድን ነው የምትፈልጊው? ከዚህ በላይ የምትፈልጊው ነገር ተናገሪ? አዩንም የምትፈልጊው የምትፈልጊው አሰር ሻት የምትፈልጊውን አረግሻት ጎበዝ፣ ተጨበጨበልሽ፣ ተደነቅሽ አደረግሽው? እ ፍላጎትሽ ምንድን ነው የምትፈልጊው ምንድን ነው ምንድን ነው የምትፈልጊው ከዚህ በላይ ልጆች ለምን አታሳይ? የሆነ ነገር ፈልጋለሁ ብለሽ ተናገሪ። ዝም ብለሽ ይዘሽ መሮጥ እኮ ምንም አሁንስ እኔ ራሴ እያመረርኩ ደኔ ባለችበት እና ውድ ቤተሰቦች እሱን እያምን ገሯት፣ መከሯት። እሷም ያለውን ነገር በቃ እያበዛችሁ ነው፣ በጣም በዛ። ኦማን ዱባይ ብላ ልታስኬደኝ ሁላ ነበር፣ ወደ ኦማን ወደ ዱባይ፣ አንዱ ቦታ ኦማን ዱባይ ማንና ዱባይም ሄጄ ልፈልጋት ነበር። ነው ይዛን ጊዜ ማለት ነው። እኔ ማስለፋቱ ምን አስፈልገና ዩን ለማሰር አሰርሻቸው፣ ተጨበጨበልሽ፣ ምን አለሽ? በሁለተኛው ቀን ወደ ተሸውደሽ መጣሽ። የሰኢድ እጅ ነውና አንብለሽ ነበረ። ምንም እኔ እጅ የለበትም። እና ወደ ቤተሰቦቻችን ወሬ ያበዛባችሁ፣ አሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።